በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል አገዛዙ ከሰሞኑ በፋኖ ያጋጠመው መተከትሎም በክልሉ ሙሉ ለሙሉ ኢንተርኔት ሊያቋርጥ መሆኑን የውስጥ ምንጮች ገለጹም። ከዚሁ ጋር ተያይዞም የመከላከያ ዋና ደህንነትና የሙሀመድ ተሰማ ዋና አጃቢ የሆነውን አምሳ አለቃ ፋኖ በቁጥጥር ስር መዋሉን ገልጿል። ተጨማሪ መረጃለን በዝርዝር ትሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የመይሰው ካሳ ሁለተኛ ኮር ከደጃዝማች አራተኛ ኮር ጋር በመጣመር በአገዛዙ ጦር ላይ ከፍተኛ ሰዊክ ሠራ ማድረሱን አስታወቅም። ውጊያው ትናንት ጀምሮ ዛሬም እንደቀጠለ መሆኑ የተገለጸው፣ ይህም በዝርዝር የምንመለከተው መረጃችን ነው። በስፋት አድምጡታላችሁ። በሸዋሮ ቤት ከተማ በተደገው ከባድ ውጊያ በአገዛዝ ጦር ላይ ከፍተኛ ጉዳት መድረሱን የፋና አዛዥ ገልጿል። ተጨማሪውን ይዘናል። ሰላም ጤና ያስጥልን። የተከበራችሁን የተወደዳችሁ የሚዲያችን ቤተሰቦች እንደምንቆያችሁም። ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባራችሁ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአገዛዝ ጦርና በፋኖሎች መካከል የሚካሄደው ውጊያም ተባብሶ ሲቀጥል አገዛዙ ከሰሞኑ በፋኖ ያጋጠመውን መተከትሎም በክልሉ ሙሉ ለሙሉ በሚባል ደረጃም ኢንተርኔት ሊያቋረጥ መሆኑን የውስጥ ምንጮች ገልጸዋል። ከዚህ በተጨማሪም የመከላከያ ዋና ደህንነት የሆኑን አምሳ ለቃም ፋኖ በቁጥጥር ስር መዋሉን ገልጿል። አምሳ ለቃ ገብረ አብዝጊ ሮምሃ የምስራቅ እዝ ስታፍ ባል የጀነራል መሐመድ ተሰማ አጃቢ ሹፌር በባህር ዳር ብርጌድ በላይ ዘለቀ ሻለቃም በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት ጥቅምት 11 ቀን 17 ግቢያ ፋኖ እንዳለበት ዘንዘልማ መከላከያን የሰባ አራተኛ ክፍለ ጦርን በመምራት ይዞ መምጣቱና አዴት አግታ ጋቤል ላይ የሻለቃ ነው የሚያዛቸው ብርጌድን መረጃ ሰብስቦ ይሄድ መሆኑን ከራሱ አንደበት ማረጋገጥ ተችሏልም የተባሉ ከዚህ በኋላ ማንኛውም ወዘልውጥ አዲስ ሰው በከተማም ሆነም ከከተማው ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ በመመልከት መመርመር አለባቸው ሲላስተነቀቁ ፋኖ ከተቋሙ ተልዕኮ ተሰጣቸው። ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይና ቡና ቤቶችን፣ ቁርስ ቤት በመክፈት የተለያዩ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሪት የተላኩ እንዳሉም ጥቆማዎች ተሰጥተዋል ሲልም ነው ፋኑ ሀብታሙ ዩሴፍ አፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ሕዝብ ግንኙነት ይገለጸው። በሌላ በኩል የአማራ ፋኖ ቢራው ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የመይሰው ሰው ካሳ ሁለተኛ ኩር ከደጃዝማች አራተኛ ኩር ጋር በመጠመር በአገዛዙ ጦር ላይ ከፍተኛ ሰብዓዊና ቁሳዊ ኪሳራ ማድረሱን አስታውቅም። መስከረም 28 ቀን 2018 ዓ ም በምዕራብ ጎንደር መተማ ወረዳም ሽመልጋራ በመሸገው ጥምር አገዛዝ ሰራዊት ላይ ሁለቱ ኮሮች መይ ሰው ካሳ ሁለተኛ ኩር አጠናዋሴ ክፍለ ጦር ባባይ እና ተካ ብርጌድ ከደጃዝማች አራተኛ ኩር አርበኞች ክፍለ ጦር ቆስቆስ እና በላይ ዘለቀ ብርጌድ ጋር በመሆን በተሰራው ጥምር አውደውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ቁጥር ያለው ሞትና ቁሰ ከፍተኛ ከመሆኑ ባሻገር አንድ መቶ አለቃ አመራርም እስከ ወዲያኛው ተሸኝቷል። የተባለው የአገዛዝ ጦር የፋኑን ግን መቋቋም ሲያክቶም ሽመል ጋራ ትምህርት ቤት ላይ ከባድ መሳሪያ በመጣል አንድ ሴት ተማሪ ለህልፈት መስዳረግ፣ ምሽቱን በሙሉ በሁሉም አቅጣጫ የከባድ መሳሪያ በመወርወር በማህበረሰቡ ላይ ከባድ የሽብር ተግባርም ሊፈጽም ችሏል ተብሏል። ይህ በእንዲህ እንዳለ በማዕከላዊ ጎንደር አለፋ ወረዳ ጎንቻ ጎድጓድ ቀበሌ እምነት ተቋም በመግባት በንጹሃን ጠበልተኞች ላይ የአገዛዝ ጥምር ኃይል ዘግናኝ ጭፍጨፍ መፈጸሙ ተሰምቷል። በትናንት የአገዛዝ ኃይል መነሻውን ሰሜን አቸፈር ሊበን ወረዳ በማድረግ በማዕከላዊ ጎንደር አልፋ ወረዳ ጓጉንቻ ጓድጓዴት ቀበሌ ላይም ባለ ታላቅ ገዳም በመግባት ከ12 ያላነሰ ንጹሐን ጸበልተኞችን ህጻናት፣ እንዲሁም ሴቶችና አዛውንቶችን ጭምር ጭፍጨፋ ከማድረጉን ባሻገርም ገብሬ ከምትባል ትንሽ የቀበሌ ከተማ ላይም 24 ሞተርና አንድ ባጃጅ አቃጥሏልም የተባሉ። እንዲሁም የንጹሐን ሙሉ ቤት ክፈችኝ በመግባት ፎን የሚዘርፎን ዘርፎ ቀሪውን አቃጥሎ የሚሉት የመረጃው ምንጮች ሟን ሙሉ የመብራት መስልም በማቋረጥ ከጥቅሞች ማድረጉንም አክለዋል። ይህንን አይነት የንጹሐን ጭፍጨፋና ዘረፋ እንዲሁም የሃይማኖት ቦታ ላይ ያነጣጠረ ጥቃት ለመታደግና ለመፋለም ከሚመይሰው ከአስራ ሁለተኛ ኩር አድዋ ክፍለ ጦር ሁለተኛ ነብሮ ብርጌድ ሻለቃ ሁለት በአርበኛ መኳንትና በአርበኛ ጌጤ መሪነት በፍጥነት ወደ ቀጠናው በመግባት ከቴዎሮስ እስ ሶስተኛ ክፍለ ጦር ቢትወዳ ያለው ብርጌድ ሁለት ሻለቃዎች እንዲሁም ከህጋዝጌ ቅጥናም የግር ባለመሳሪያ ጋር በመጣመር በወሰዱት የአጸፋ ምት ያገዙን ዘራፊ ጸረ አማራ ሀይል ከአካባቢው ማስወጣት ሲቻል ከአስራ ስድስት በላይ ከአንድ ቦታ የታገቱ ንጹሃን የከተማ ኗሪዎችን ማስለቀቁንም አኑ አስታውቋል። በዚሁ ውጊያ ባገዙት በኩል ከፍተኛ ሰቦይና ቁሳዊ ክሳራ ማለስ የተቻለ ሲሆን ሙሉ የሌቱን ጨምሮ መስከረም መስከረም 29 ቀን 2018 ዓ.ም ይህ ዜና እስከተናገረበት ሰዓት እስከ ቀኑ 10 ሰዓት ድረስ በፋኖና በአገዛዙ ሠራዊት መካከል ውጊያው እንደቀጠለ መሆኑንም ምንጮቹ ገልጿል። በሌላ በኩል በሸዋሮቢት ከተማ በተደገ ከባድ ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱን የፋኖ አዛዡ ገለጹ የአማራ ፋኖ ስብሔር ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር መስከረም 29 ቀን 2018 ዓ ም በአገዛዙ 13ኛም አየር ወለድ ክፍለ ጦር የክልዩ ሚሻዎችና አድማ ብተና ላይ በፈጸሙት የተጠና ጥቃት ከባድ ጉዳት አድርሰዋል የተባሉ መስከረም 29 ቀን 2018 ዓ ም ከሌሊቱ 10 ሰዓት አንስቶም እስከ ርፋዱ ድረስ ጠላት መሽግ በሁለት አቅጣጫ ተሰቡ በመግባት ጠላት በወር የሚሸጉበት ካምፖች ላይ ድንገተኛ ጥቃት ፈጽመው ምሽጎቹን በአስደናቂ ድፍረት አፈር አልሰው በርካታ ይሉን የደመሱ ሲሆን በህይወት የተረፉት የጓደኞቻቸውን አስክሬን ጥለው ሸሽተዋል ሲሉ ምንጮች ገልጿል። በወደ ውጊያው የነፍሰ ወከፍ መሳሪያዎችና ወታደራዊ አልባሳትን ጨምሮም በርካታ ሰነዶች በምርኮ የተያዙ ሲሆን የያዙት መታወቂያዎች ለመርዳት እንደተቻለውም ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በተወሰደው መብረቁ ጥቃት መደምሰሳቸው ተረጋግጧል። ይህ በእንዲህ እንዳለም አገዛዙ ሳሴት ከተማ ላለፉት ሁለት ወራት ይዞ የነበር ቢሆንም የሙሐመድ ቢሆነኝ ኮር የደጅ አዝማች ተሰማርገጤ ክፍለ ጦር ና ሴጎማ ተራራ ክፍለ ጦር እንዲሁም የጽናት ተምሳሌቶች የአካባቢ አባት አርበኞች በአኑ ጦር በወዲያኛው ሳምንት ከተማዋን ነጻ ማውጣታቸው የሚታወስ ሲሆን፣ በዚህ የተበሳጨው አገዛዙ ክረም 28 ቀን 2018 ዓ.ም ከተማዋን ዳግም ለመቆጣጠር ጦር ሰንቆ የተንቀሳቀሰ ቢሆንም በሙሐመድ ቢሆነኝ ኮር የመረጃ ምንጭ እንቅስቃሴው ቃ አስቀድሞ የተደርሶበት የነበር በመሆኑም ጀግናው የደጅ አዝማች ተሰማርገጤ ክፍለ ጦር ውስን ሻለቃዎች ና በአካባቢ ተደራጀው የአባት አርበኞች አመ ች ቦታ ጠብቀው በጨበጣ ውጊያ ጭምር ገጥመው ሞትና ቁስለኞቹን ታቅፎ ወደመጣበት በሽንፈት ተመልሰዋል የተባሉ። ይህ በእንድ እንዳለም የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር በሚዳና ሬማ ከተማ ዙሪያ በተሰበሰቡ ያገዛዙ አንድ መቶ አንደኛ አየር ወለድ ክፍለ ጦር ላይ ባደረሰው ጥቃት በርካታ አባላት ሞትና ቁስለኛ ሲሆኑበት ከፊሎቹ ደግሞ ተማርከዋል የተባሉ። በሰራዊታችን ጥቃቶች የተማረረው ያገዛዙ ጦር በሸዋ ቀጠና ካሉ አንዳንድ ቦታዎች ለቆ የመውጣት አዝማሚያም እያሳየ ነው የሚሉት መረጃ ምንጮች። ሚሊሻዎች እና የክልሉ አድማ ብተኖች ፋኖን ይቀላቀላሉ ተብሎም እየተጠበቀም ይገኛል ብለዋል። የተወደዳችሁ ቤተሰቦች ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት ያለምጫ በሰላም ቆዩኝ።